እንዴት ረሳለው? ማጋታ ጋታ ንገረው፣ ንገረው። አረሳው አረሳው። ዘፍጥረት 39 መነሻ ቃል ግን ማደርጎ ይሄ አይደለም ግን፣ ዘፍጥረት 39 በፍጥነት አንብብልኝ። ከንት ዮሴፍ ግን ወደ ግብጽ ወረደ። ዮሴፍ ግን ወደ ምን ወረደ? ዛሬ አብሮ የሚወርድ የእግዚአብሔር እጅ አለ። አሜን። የፌርኦን ጀንደረባ የዘበኞቹም አለቃ የሚሆን የግብጽ ሰው ጲጥፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበረ። እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር ነበረ። አንዳንድ ሰው እየተሸጠም እግዚአብሔር አብሮታል። አንዳንድ ሰው ፈተና ውስጥ ሆኖ እግዚአብሔር አብሮት አለ። ስጮና እግዚአብሔር ከኔ ጋር ነው በላ እግዚአብሔር ከኔ ጋር ነው በያ እግዚአብሔር ከኔ ጋር ነው። የሚገርም ነው። ሰው ስታገኝ ነው የሚከበር ሰው የሆነ ጥሩ ፖዚሽን ላይ ስትሆን ነው አብሮ የሚሆነው። ልክ ባዶ ስትሆን ይሸሻል። ልክ የሆነ ነገር ሲመጣ ጥሎ ይሄዳል። እግዚአብሔር ግን ከነፈተና አብሮ ይገባል። አሜን ዛሬ እያየው ነው። ወደ አንድ አንድ ሰው ቤት የእግዚአብሔር እጅ ይገባል። አሜን። እሽ ከዛስ፣ ስራውም የተከናወነለት ሰው ሆነ። ስራውም ምን የሆነለት አንድ ሰው የሚገርመኝ፣ በባርነት ተገዝቶ ባሪያ ሆኖ፣ ነገር ግን ስራው ምንድን ነው ተከናውኖለታ። ዛሬ እንደዚህ ይሆናል። የገባበት ስፍራ ለብዙዎች የጭንገፋ መሬት ሊሆን ይችላል። ለብዙዎች አክልዳማ የደም ምድር ሊሆን ይችላል። አንተ ከመግባት የተነሳ በኢየሱስ ስም መከናወን ያገኘሃል። አሜን። መከናወን ያገኝሻል። አሜን። ስራሽ ዛሬ መከናወን ያገኘዋል። አሜን። በጣም የሚገርመኝ ነው። አጠገብ ያለ ሰው ከኔ ጋር በለው እስቲ አምላክ ስላለ የማንም እጅ ባልፈልግም ባለ ውስጥ ማንንም እጅ አልፈልግም። አሜን ሚገርማኝ የሆነ በጣም በጣም በህይወቴ ላይ ያየሁትና የተገነዘብኩት አንድ ነገር አለ። ሰው ማን ባያደርግለህ ያ በአንድ ነገር አደርግልሃለሁ ብል ያ ሰው ተስፋ አድርጎ ይጠብቃል። ይሄኛው አደርጋለሁ ያለ ኦልሬዲ ደርስቶታል። ያኛው ደግሞ ያኛውን የሚወርቀውን ሰው ተደግፎታል። ገብቷችኋል። ይሄኛው ቢሄድ ይሄኛው ይጠብቀዋል። እግዚአብሔር ግን እረዳሃለሁ ነው የሰሜን። ዛሬ በል ዛሬ እግዚአብሔር ከእኔ ጋር እግዚአብሔር ከእኔ ጋር። ወርደዋል ወርደዋል። ስራውም የተከናወነለት ሰው ሆነ፣ በግብፃዊው ጌታም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውም ሁሉ እግዚአብሔር በእጁ እንዲያከናወንለት አየ። እግዚአብሔር ምን እንዳለለት

ሞገስ በላ። ሞገስ አንዳንድ ሰው ስለ ቅባት ሲያወራ የእንትና ቅባት ወፍራም ነው፣ የእንትና ደሞ ትንሽ ቀጠን ብሏል፣ የእንትና ደሞ ሊበጠስ ነው ይላል። ኖ ኖ ኖ፣ ነገሮች ወደ ፍጻሜ የሚያስጨቁ ሞገስ የሚባል ነው። አሜን። ዛሬ ሞገስ ታገኛለህ። አሜን። ዛሬ ቅባት ታገኛለህ። አሜን። ይህ ሞገስ በኢየሱስም ያሻግራሃል። አሜን። እሺ፣ ከዛ እርሱንም ያገለግለው ነበር፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው። በምኑ ላይ ሾመው? ዛሬ እርግጠኛ ናችሁ? ትላንትና በገዛ ሰው ላይ ትሾማለህ። ትላንትና ባስለቀሰ ሰው ላይ ትሾማለህ። አሜን። እግዚአብሔር የአንድ ሰው የሹመት ቀን ነው ይለኛል። አሜን። ለአንድ ሰው የሹመት ጊዜ ነው ይለኛል። አሜን። ለኔ ነው ካል ካሜን ብለው ወሳጃው። አሜን። እስቲ የሹመት ቀኔ ነው በላ። የሹመት ቀኔ ነው አሜን። ዛሬ በኢየሱስም ትሾምባችኋል። አሜን ያለውንም ሁሉ በእጁ ሰጠው። ያለው ሁሉ በእጁ ሰጠው። እጅን ዘርጋ፣ እጅን ዘርጋ። ዛሬ ዕለት ቅዳሜ አሜን። ግንቦት ሰባት የመጨረሻ ቅዳሜ አሜን። በኢየሱስም ስም ሁለት ሺህ ዐሥራ ስምንት ያለው በረከቶች ሁሉ ታልፎ ይሰጥ አሜን። በኢየሱስም ስኬቶች ታልፎ ይሰጡ አሜን። በኢየሱስም ቁልፎች ወደ እቻቸው ይግባ አሜን፣ ይግባ በኢየሱስም ለአንድ እርግጠኛ ለሆነ ሰው ይባል ማስተር ቁልፍ ይገባል። ማስተርኪ ቁልፍ ይገባል። ነከተከተ የሆነ ዮሴፍ እያየው ነው። የሆነ ዳንኤል እያየው ነው። የሆነ የንግስና ቅባት የሚወርቅበት ዳዊት እያየ ነውና ጥሼ እገባለሁ ብላ ታውቃላችሁ ድራይቭ የምታረጉ ሰዎች። ወይም ደግሞ በተሽከርካሪ ሁላችንም በታክሲ እንጠቀማለን እና ስንሄድ፣ ልክ ሹፌሩ መብራት አለ የትራፊክ መብራት፣ ልክ እሱን ሲያልፍ ጥሳል ተብሎ ለቅጣት ይመጣል። ምን ምን ጥሳል ይባላል? መብራቱን። ዛሬ የአጋንንትን ራዳር ትጥሳለህ። ራዳራቸውን ጥስህ ትገባለህ ያለ ዶክሜንት ፊተኛ ትሆናለህ ያለ እውቀት ታሸንፋለህ በእግዚአብሔር መንፈስ ትቀድማለህ አሜን አሜን ነው ወይ ሁሉንም በእጁ አሳልፈው ምን አደረገ? ሰጠው። እንዲህም ሆነ በቤቱ ባለው ሙሉ ላይ በቤቱ ባለው ሁሉ ላይ ከሾመው በኋላ ከሾመ በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የግብፃዊውን ቤት ስለማን አለ? ዮሴፍ፣ ስለ ዮሴፍ። አንተ የረገጥክበት ይለመልማል። አሜን። አልገባም? አልገባም? አልገባም? ይህ ግብፃዊ ኪዳን የለበትም። ይህ ግብፃዊ የሆነ ኪዳን ዘር አይደለም። ነገር ግን ኪዳን ያለበት የው ማካ ታሪባ የያይቆብ ልጅ የሆነ ዮሴፍ ከመግባት የተነሳ የአብርሃም ኪዳን ስላለበት ቤቱ እንደተባረከ ከአንቺ የተነሳ ዘርሽ ይባረካል። ከአንተ የተነሳ ሀገሪ ይባረካል። ከአንተ የተነሳ ስራ ይባረካልማ ዛሬ የሆነ ሰው አንገቱን ቀና አድርጎ ሲወጣ ያየሁ ነው። አሜን። ታዲያ ዘመን መጣልኝ ብሎ ቀና እያለ የሚሄድ ሰው አለ። አሜን። የጭንገፋ ዘመን ያልፍና እያለ አሜን ነው። ከዮሴፍ የተነሳ ግብፃዊ ቤት ምን አለ? ተባረከ፣ ተባረከ። ተናግራ ስትረግጥ ይባረካል። አሜን። የሆነ ሰርታ አይደለም፣ ገና የሆነ አሳቡ ሲኖር ይባረካል። የሆነ የአንድ ሰው ፋይል ዛሬ ሲገለበጥ እያየው። አሜን። በደም ስሙ በየርክበት ዛሬ ትገዛለህ። በገባበት ስፍራ ዛሬ ትገዛለህ። አሜን። እግዚአብሔር አንደበቴ ላይ የትንቢት አዋጅ አስቀምጧል። አሜን። አውጃለሁ። የደረቀ ይለመልማል። አሜን። ተስፋ የሌለው ነገር ያቆጠቁጣል። ዳግም እግዚአብሔር ወደ ቤት ይገባል። አሜን። ጩና። አሜን ብለህ ውሰደው። አሜን። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ከማን የተነሳ ከዮሴፍ ከዮሴፍ ከዮሴፍ። ዛሬ እግዚአብሔር እንደዚህ ብሎኛል፣ ትውልድን ቆጥሮ የመጣ ልክ አንተ ጋር ሲደርስ ይቆማል። አሜን። ጭንገፋው ይቆማል። አሜን። እርግማኑ ይቆማል። አሜን። ታዳን ምን ይሆናል ስል፣ በረከት ይቀጥላል ይለኛል። አሜን። አንድ ሰው ዛሬ ችሎት ይንቀሳቀሳል። አሜን ኦ የሷን ነገር አትንካ የሚል ትእዛዝ ዛሬ ይወጣል አሜን የሱን ነገር አትንካ የሚል ትእዛዝ ዛሬ ይወጣል እዚህ ጩና ስለኔ በላ ስለኔ ሰማይ ይንቀሳቀሳል ሰማይ ይንቀሳቀሳል ስለማን ስለኔ አይ ሬዲ ዬስ አይ ዛሬ የአንቺ ቀን ነው። ዛሬ የአንተ ቀን ነው። የአንድ ሰው መዝገብ ዛሬ ይገለበጣል። ይህም በእግዚአብሔር አይን ያድናል። በጣም የሚገርመኝ የጲጢፋራ ሚስት ይላል። በጣም ከሚገርመኝ ሞገስ ስላለው ዮሴፍ ቆንጆ ነው። ሁሉም ሴቶች የምትመኝ አይነት ሰው ነው። የንጉስ ሚስት ተመኘችው።